ባህላዊ ፍርድ ቤቶችና ተፅዕኖአቸው። በመደበኛው የዳኝነት ሥርዓት ውጪ የሚሰሩ የባህላዊ ፍርድ ቤቶች በዓለም ዙሪያ ባሉ በርካታ ማህበረሰቦች ውስጥ የክርክር አፈታት ወሳኛ ወሳኝ አካል ሆነው ቆይተዋል። በኢትዮጵያ እነዚህ ፍርድ ቤቶች በተለይ ከአገሪቱ ልዩ ልዩ ባህላዊ ማህበራዊና ታሪካዊ አውዶች ጋር ያላቸው ትስስር ከፍተኛ እንደሆነም ይነገራል። የባህላዊ ፍርድ ቤቶች የአካባቢ ግጭቶችን ለመፍታት ትልቅ ሚና የሚጫወቱ ሲሆን በተለይም በገጠር መደበኛ ፍርድ ቤቶች ርቀው በሚኖሩበትና ብዙም እምነት የማይጣልባቸው ፍትሐዊ ጉዳዮችን በማረጋገጥ ረገድ ወሳኝ ተደርጎ ይወሰዳሉ። በተለያዩ የህግ ባለሙያዎች እንደሚገለጸው እነዚህ ፍርድ ቤቶች መደበኛ የህግ ማዕቀፍና በአካባቢያዊ ወጎች መካከል ያለው ልዩነት በማስተካከል ፍትህን ፈጣንና ከባለ አኳያ ተገቢ ያደርገዋል። ጤና ይስጥልን ውድ ተከታታዮቻችን። በዛሬው መሪ ጉዳያችን በኢትዮጵያ የህግ ስርዓት ውስጥ የባህላዊ ፍርድ ቤቶችን ሚናና ተጽዕኖ ምን ይመስላል የሚለውን እናስቃኛችኋለን። አዲሱ ገረመ ነኝ፣ አብራችሁም ሁኑ። የባህላዊ ፍርድ ቤቶች ጽንሰ ሐሳብ በኢትዮጵያ ብቻ የተለመደ እንዳልሆነ የተለያዩ መዛግብቶች ያስረዳል። በዓለም ዙሪያ ከመደበኛ የህግ ማዕቀፎች ጎን ለጎን ከአካባቢያዊ ልማዶችና ወጎች የተመሰረቱ መደበኛ ያልሆኑ የፍትህ ስርዓቶች አብረዋል። እነዚህ ፍርድ ቤቶች አለመግባባቶችን የሚፈቱት የማህበረሰብ እሴቶችን ደንቦችን፣ እና የጋራ ልምዶችን በሚያንጸባርቅ መልኩ የተባበሩት መንግስታት ድርጅት የልማት ፕሮግራም እንደ ኤሮፓውያን አቆጣጠር በ2019 ባህላዊና መደበኛ የፍትህ ስርዓቶችን አስመልክቶ በሕጋዊ ብዛነት ላይ ዓለም አቀፍ እይታዎችን ባቀረበበት ህትመቱ የልማዳዊ ፍርድ ቤቶች እንደ ሕጋዊ ብዛነት ምሳሌ አድርጎ ያጭጣል። መደበኛ ያልሆኑ ስርዓቶች ከመደበኛ የመንግስት ህግ ጋር አብሮ ይኖራሉ የሚለው የዩኤንዲፒ ዘገባ፣ እንደ ኬንያ፣ ህንድ እና ናይጄሪያ ያሉ ሀገራት ከመሬት አለመግባባቶች እስከ ቤተሰብ እና ጥቃቅን የወንጀል ጉዳዮች ድረስ ያሉትን ጉዳዮች ለመቆጣጠር በባህላዊ ፍርድ ቤቶች ሲፈቱ መቆየታቸውን ይጠቅሳል። የኬንያ ዳኝነት በመሬት ውዝግብ አፈታት ውስጥ የባህላዊ ፍርድ ቤቶች ሚና ዓመታዊ ሪፖርት እንደሚያመለክተው በኬንያ የባህላዊ ፍርድ ቤቶች የመሬት አለመግባባቶችን በማስተዳደር ረገድ ወሳኝ ናቸው። እነዚህ ፍርድ ቤቶች ከመደበኛ የፍትህ ስርዓቶች ጋር ሲነጻጸሩ ፈጣን ተደራሽና የበለጠ ተመጣጣኝ አገልግሎት ሲሰጡ ይታያሉ። በተመሳሳይ የህንድ መንግስት የገጠር ልማት ሚኒስቴር እንደ አውሮፓውያን አቆጣጠር በ2021 የአካባቢ አለመግባባቶች አፈታት ተግዳሮቶችና እድሎችን አስመልክቶ ባሰፈረው መልእክቱ አካባቢያዊ ምክር ቤቶች ብዙውን ጊዜ እንደ ባህላዊ ፍርድ ቤት ሆነው ያገለግላሉ። በተለይም በገጠር አካባቢዎች ሰፊ የሲቪልና የወንጀል ጉዳዮችን ያስተናግዳሉ። እነዚህ ምክር ቤቶች በባህላዊ ልማዶች ላይ ተመስርተው ከቅጣት እርምጃዎች ይልቅ እርቅ ላይ በማተኮር ቅሬታዎችን በመፍታት በሚሊዮን የሚቆጠሩ ሰዎችን ያገለግላሉ። በኢትዮጵያ የባህላዊ ፍርድ ቤቶች ከመደበኛ የፍትህ ስርዓት ጋር በመተባበር በዋናነት የመንግስት ፍርድ ቤቶች በቀላሉ ተደራሽ በማይሆኑባቸው የገጠር አካባቢዎች ሲሰሩ ቆይተዋል። በኢትዮጵያ የህግ ምሁር የሆኑት ፕሮፌሰር አሰፋ ፍሰሀ ፌዴራሊዝምና የብዛነት መስተንግዶ በኢትዮጵያ የንጽጽር ጥናት ላይ እንዳመላከቱት እነዚህ ፍርድ ቤቶች የአገር ሽማግሌዎች በህብረተሰቡ ባህል ላይ የተመሰረተ አለመግባባቶችን የሚፈቱ ሲሆን አብዛኛውን ጊዜ እርቅና ሰላምን በሚያሰፍን መንገድ የሚከናወኑ ናቸው። እነዚህ ፍርድ ቤቶች በመደበኛ እውቅና ባለማግኘታቸው ወጥነት፣ ፍትሃዊነትና የሰብአዊ መብት ተገዥነት ስጋት ስላደረባቸው መንግሥት ከብሔራዊ የህግ ስርዓት ጋር ለማዋሃድ የታለመ ማሻሻያ እንዲጀምር አድርጓል። በኢትዮጵያ የባህላዊ ፍርድ ቤቶች ውስጥ ጠቀሜታ ከጊዜ ወደ ጊዜ እየጨመረ መጥቷል። በተለይም መደበኛ የፍትሕ ሥርዓት ተደራሽነት ውስን በሆነባቸው ክልሎች እየተተገበሩ ነው። የኦሮሚያ የህግ ማሰልጠኛ ጥናትና ምርምር ኢንስቲትዩት እንደ ኤውሮፓውያን አቆጣጠር በ2019 ባካሄደው ጥናት እንደሚያመላክተው የባህል ፍርድ ቤቶች በኦሮሚያ ብቻ ከ300 ሺህ በላይ ጉዳዮችን በአመት በማስተናገድ የፍትህ አሰጣጥ ስርዓቱን ወሳኝ አካል አድርጎታል። ጥናቱ የባህላዊ ፍርድ ቤቶች ከመደበኛ አቻዎቻቸው በበለጠ ተደራሽ፣ በተመጣጣኝ ዋጋ ፈጣን መሆናቸውን አጽንኦ ሰጥቷል። ይህ እውነታ የባህላዊ ፍርድ ቤቶችን አስፈላጊነት የሚያጎላ ሲሆን በተለይም በገጠሪቱ ኢትዮጵያ መደበኛ የዳኝነት አወቃቀሮች በሌሉበት እምነት የሚጣልባቸው ናቸው። በፍትህ ሚኒስቴር የፍትህ ሥርዓት ማሻሻያና የለውጥ አመራር ዳይሬክተር አቶ ኖ ታከለ እንደሚሉት ባህላዊ ፍርድ ቤቶች በኢትዮጵያ መደበኛ የፍትህ ሥርዓት ሳይኖር ማህበረሰቡ የሚያጋጥመውን የዕለት ተዕለት ግጭቶች ሲፈቱ፣ ሲያስታርቁ ተከባብረውና ተቻችለው እንዲኖሩ በማድረግ ሂደት ውስጥ ትልቅ አስተዋጽኦ ነበራቸው። ከዚህም የተነሳ ሕገ መንግሥቱ ዕውቅናና ጥበቃ እንዲደረግላቸው አድርጓል። በዚህ መሠረት ከቅርብ ጊዜ ወዲህ በኢትዮጵያ የፍትሕ ፍላጎትና እርካታ የተጠና ጥናት መኖሩን የሚናገሩት አቶ ነው፣ አብዛኞቹ ጉዳዮች ማኅበረሰቡ ወደ መደበኛው የፍትሕ ሥርዓት እየወሰደ ጉዳዩን የሚፈታ ሳይሆን የመደበኛ ወደ ሆኑት የፍትሕ ሂደቶች እየወሰዳቸውና ችግሮች እየተፈቱለት እንደሆነ ጥናቱ አመላክቷል። ይህ የመሬት ጉዳይን የቤተሰብ ጉዳይን ጨምሮ አብዛኞቹ ጉዳዮች በብዛት ወደዚህ ፍርድ ቤቶች እየመጡ ይገኛሉ። ባህላዊ ፍርድ ቤቶች የማህበረሰቡን ጉዳዮች ከመፍታት አልፎ በሚሰጡ ውሳኔዎች የማስታረቅ ስርዓት በመሆኑ ቀጣይ ሊከሰት የሚችልን ግጭት በማስቀረትና በመከላከል ረገድ ትልቅ ፋይዳ አላቸው። የፍትህ ሚኒስቴርም የሶስት ዓመታት የፍትህ ትራንስፎርሜሽን ዕቅድ ማዘጋጀቱንና ዕቅዱ ውስጥ አንደኛው አምድ ማኅበረሰብ ተቋማትን ዕውቅና የመስጠት የማደራጀት ባህላዊ ፍርድ ቤቶች የተለያዩ ጉዳዮችን ሲያዩ የሰብአዊ መብት ጥሰት እንዳይከሰት መደበኛ የፍትህ ስርዓቱን እንዳይተኩ፣ ነገር ግን እንዲያግዙ የማድረግ ሥራዎችን እንደጀመረም አቶ ነሆ አንስተዋል። ከዚህ ቀደም የኦሮሚያ ክልል በአዋጅ እውቅና ሰጥቷቸው አደራጅቶ ወደ ሥራ በማስገባት ትልልቅ ለውጦች መጥተዋል፣ የሚሉት አቶ ነው ይህንን ልምድ በመውሰድ ሞዴል ህግ በማዘጋጀት ሌሎች ክልሎችም ነባራዊውን የክልላቸውን ሁኔታ ግንዛቤ ውስጥ በማስገባት ያላቸውን ባህል ለይተውና እውቅና ሰጥተው የተለያዩ ጉዳዮችን እንዲያዩና በመደበኛ ፍትሕ ስርዓት የሚታዩ ጉዳዮችን ሳይተኩ እንዲያግዙ የማድረግ ሥራ በስፋት እየተሰራ መሆኑን ይገልጻሉ። አቶ ነው እንደሚናገሩት በኦሮሚያ የተጀመረው የባህላዊ ፍርድ ቤት እውቅና በሲዳማ ክልል የቀጠለ ሲሆን ደቡብ የኢትዮጵያ ክልልም በምክር ቤቱ አዋጅ አጽድቋል፣ አደረጃጀት ፈጥሮ ወደ ስራ የማስገባት ስራ እያከናወነ ይገኛል። ይህ በቅርብ ጊዜ ውስጥ በሁሉም ክልሎች ተግባራዊ ይሆኑ ጉዳዮችን በባህላዊ ግጭት አፈታት ለማየት ይቻል ዘንድ ማህበረሰብ አቀፍ የፍትህ አገልግሎቶችን ማስፋት ይገባል። ይህም በአሁኑ ወቅት ጥናትን መነሻ ባደረገ መልኩ በአንዳንድ አካባቢዎች ተጀምሯል። በዚህም መሰረት በአዲስ አበባ ፍትህ ቢሮ ስር ሆኖ በአዲስ ከተማ ክፍለ ከተማ ላይ የግጭት ስርዓትን በሽምግልና መልክ የሚያይ ማዕከል ተፈጥሯል። ቀጥሎም በአፋር እና በሲዳማ ክልሎች ተመሳሳይ ሁለት ማዕከላት የሚከፈቱ ሲሆን ተከታታይነት ባለው መልኩ ይህን በመላው ሀገሪቱ የማስፋፋት ስራ ይሰራል። የባህላዊ ፍርድ ቤቶች ሚና ከጊዜ ወደ ጊዜ እያደገ መምጣቱ ኢትዮጵያ ዘመናዊ የህግ ማዕቀፎች በተለይም ከሰብአዊ መብትና ከጾታ እኩልነት አንጻር መጣጣማቸው ላይ ክርክር ይነሳል። ሂዩማን ራይትስ ዎች ጾታና የፍትህ ተደራሽነት በኢትዮጵያ የባህላዊ ፍርድ ቤቶች ተግዳሮቶች በሚለው ዘገባው የባህላዊ ፍርድ ቤቶች የአባቶችን ስርዓት በማጠናከር በተለይም በሴቶች እና በተገለሉ ቡድኖች ላይ ብዙ ጊዜ ተችቷል። በብዙ ገጠራማ አካባቢዎች የልማዳዊ ህጎች አተገባበር ላይ ለወንዶች ቅድሚያ የመስጠት አዝማሚያ አለው፣ አንዳንዴም የግለሰብ መብቶችን ይጎዳል። ለምሳሌ ሴቶች በባህላዊ ፍርድ ቤቶች ፍትህን በመፈለግ ረገድ ትልቅ ፈተና ሊገጥማቸው ይችላል። ምክንያቱም ምስክርነታቸው ብዙውን ጊዜ ከወንዶች ጋር ተመሳሳይ ስላልሆነ። ሁማን ራይትስ ዎች እንደገለጸው ይህ የፆታ እኩልነት እጦት ሴቶች በተለይም ከውርስ ወይም ከቤተሰብ ጥቃት ጋር በተያያዙ ጉዳዮች ፍትህ እንዲነፈጉ ያደርጋል እንደዚህ አይነት ስጋቶች ምላሽ ለመስጠት ኢትዮጵያ የባህላዊ ፍርድ ቤቶች አሰራርን ለማሻሻል በብሔራዊ ማዕቀፍና ሞዴል ህግ ወስዳለች እነዚህም ፍርድ ቤቶች ህገ መንግስቱንና አለም አቀፍ የሰብአዊ መብቶችን መስፈርቶች የሚያሟሉ ሲሆን ስራ ተፆታ እኩልነት ድንጋጌዎችን ጨምሮ ተገቢ ሂደትን ማሟላት አለባቸው የሚልም ነው የኦሮሚያ ጠቅላይ ፍርድ ቤት ፕሬዚዳንት አቶ ጋዛሌ አባ ሲመል እንደገለጹት በክልሉ ከተወሰኑ ቀበሌዎች ውጪ በአብዛኛው የባህላዊ ፍርድ ቤት ተቋቁሞ በስራ ላይ ይገኛል ይህም የመደበኛው ፍርድ ቤት ጫና እየቀነሰና ለህዝቡ እውነት ላይ የተመሰረተ ትክክለኛ ፍትህን የሚያመጣ ሲሆን በህዝቡ ዘንድ ያለው ቅቡልነትም እያደገን በዚህም በአሁኑ ወቅት ከ6300 በላይ ቀበሌዎች የባህላዊ ፍርድ ቤት ተቋቁመዋል። ፕሬዚዳንቱ የኦሮሚያ ባህላዊ ፍርድ ቤት ከመቋቋሙ በፊት አስፈላጊነቱ ላይ ጥናት መደረጉን አንስተው በዚህም ወደ ፍርድ ቤት የሚመጡ ጉዳዮች በየጊዜው እየጨመሩ እንደሆነና የፍትህ መረጋገጥ ላይ የተለያዩ ማነቆች ይታዩ እንደነበር አመላክተዋል። ይህንን ለመቅረፍ በህገ መንግስቱ መሰረት ባህላዊ ፍርድ ቤቱ መቋቋም እንዳለበት ታምነው በጨፌ እንደ ጸደቀ መደረጉን አንስተዋል። ደንብ ወጥቶለትም ወደ ስራ ተገብቷል ብለዋል። በኢትዮጵያ ውስጥ አለመግባባቶችን ለመፍታት የባህላዊ ፍርድ ቤቶች ቁልፍ ሚና ሲጫወቱ ቆይተዋል። ከቤተሰብ አለመግባባቶች እስከ የአካባቢ ግጭት ድረስ ፈጣን፣ ተመጣጣኝና ከባህል ጋር የተጣጣሙ መፍትሄዎችን በማቅረብ አስፈላጊዎች ሆነዋል። የኢትዮጵያ መንግስት ይህንን ሞዴል በሀገር አቀፍ ደረጃ ለማስፋት በማቀድ የሰላም አማራጮች የሚሰፉበትን መንገድ ሰሉ ነገን የተሻለ የፍትሕ ሥርዓት እንዲኖር ያደርጋል።